በዓላት ሊመታት ማለት ነው። በጣም ነው የሚያሳዝነው። ሰላም ቤተሰብዬ፣ እንግዲህ ከመግቢያው ላይ ቪዲዮን እንዳያ እንዳያችሁት ነው የሴት ልጅ መብት ይ ከበር ማለት ነው። አብርሃም ተፈራርሞ ጨርሷል። ከነጺ ጋር ወደ ቡታጅራ ሊሄድ ማለት ነው። እሱ ሲጀመር የመጀመሪያ ፍቅረኛው ነጺ ናት። ነጺን በጣም ይወዳታል እንደምናየው ቪዲዮ ላይ ምክንያቱም ይሄው ሚሱ ትታው ስትሄድ ነጺን ነው እያባበለ ያለው ማለት ነው። እኔ አብርሃም ካንተ እንደዚህ አልጠብቅም። አሁንም ቢሆን ሴት ልጅኛ ስትጉዳ ዝም አንልም ዝም አንልም። እኔ የሰማሁትኝ ወደ ቡታጅራ አብረው ሊሄዱ እንደሆነ ከነጺ ቆጪዳ ነው የሰማሁትኝ። የተደበቀ ሚስጥር አለ እንዳይወጣበት ፈልጎ ነጺን እያባበለ ነው። እኛ ደግሞ የተደበቀው ሚስጥር ችግር የለብንም። እናወጣዋለን። መደባበቅ የሚባል ቀረ ማለት ነው። እኔ አብርሃም እንደዚህ አልጠብቅህም ነበር። ለሴት ልጅ ትልቅ ክብር ያለህ ነበር የሚመስለኝ። ሚስትህን አሳልፈህ ለማንም ለሶሻል ሚዲያ ተጠቃሚ ሁሉ መስጠትህ በጣም ከባድ ነው። ወይስ ነፍሰ ጡር ስለሆነች ነው? መቼም የኛ ያበሻ ወንዶች ሚስታቸው ነፍሰ ጡር ስትሆንባቸው ጥለው ይሄዳሉ መባሉን ሰማ ነበር። ይሄው በአንተ ላይ አየውቲ በቪዲዮ ማለት ነው። እና በጣም ነው ቤተሰብዬ። እንግዲህ ችነጢ የምትባለው እንደዚህ ሚስት አይደለችም። በገንዘብ ነው የገዛሃት፣ ገዝታሃት ነው ስትለው እኮ አብርሃም፣ ምንም በቃ። ሩታ ደግሞ በገንዘብ ተገዝታ አይደለም፣ ፍቅር አሸንፏት እንጂ ማለት ነው። ሩታ እኮ አብርሃም የተቀዳደደ ልብስ ሽታ ያለው ለብሶ ሲመጣ እኮ እኔ የምፈልገው ማንነትህን እንጂ ልብስህን አይደለም እኮ ነው ያለችው ሩታ ነጽ አስረግጨ ልንገርሽ ማለት ነው። አሳዳጊ በዴልሽ እንደዛ እሩታን ይሄ እኮ ዝሙት እኮ ነው። ሩታን እንደዛ ስትናግራት አብርሃም ምንም አልመሰለውም። ትታውም ስትሄድ ሩታ ምንም አልመሰለውም። ምን አረገች እያለ የሚያባብለው ነጽ ነው እንደሰማችሁት። እና አሁንም ቢሆን ይሄ የዝሙት ነገር ነው፣ ዝሙት እየተላለፈልን ነው። ምንድን ነው ከዚህ ቪዲዮ የምንማረው? አብርሃም የሶሻል ሚዲያ ድምቀት፣ የቲክቶክ ድምቀት ነው። አዎ እናውቃለን፣ ግን ትዳሩን በማይነካ መልኩ እኮ ቢሰራ። እኛ አብርሃምን ጥላቻ ኖሮብን አይደለም፣ ግን በሚያጠፋው ጥፋት ሁሉ እኔ እወቅሰዋለሁኝ፣ እነግራችኋለሁ ነው አስረግጬ ማለት ነው። እዚህ ጋር እኔ ማንንም ፈርቼ አይደለም፣ ምክንያቱም ለሕሊናዬ ሕሊናዬ እያየው ያለውን ነገር ነውን እየሰራ ያለትና በጣም ከባድ ነው። አብርሃም ሩታን ሲጀመር ለሩታ ፍቅር ቢኖር ኖሮ እንደዚህ ሩታን ለመጉዳት አትነሳም ነበረ። ለምን ጭራሽ ቡታ ጅራ ለሄድ ነው? አዎ የተደበቀ ሚስጥር አለ። እሱ እንዳይወጣብህ ነጽን እያባበልክ ልትሄድ ነው። በመኪና ይዛሀት ማለት ነው። በጣም ነው የሚያሳዝ ነው። አዎ እንደዚህ እያለቀሰች እንደዚህ የሆነች ሩታ ምንም አልተሰማም። አንተ ግን ራስህ እንደተጎዳ አድርገህ ነው የምታስበው። አብረሽ አንተ ምንም አልተጎዳም፣ ወንድ ልነ ትወጣለህ፣ ትገባለህ። ሩትዬ ናት የተጎዳችው ማለት ነው። በማስመሰል እንደዚህ እንዴ እየተከራከረቻት ወገቧን ይዛ መረጃ አለኝ እ መረጃ ትላለች። ምንድን ነው መረጃ ያለሽ? ስልክ የለኝም ስትያል ነበረ። እንግዲ ማ ይሄንን መረጃ የላከላት አብርሽ ነው ከሀስከበ፣ ይሄን ቪዲዮ እንድሰራበት የላከላት አብርሽ ነው ማለት ነው። ስልክ ከለለሽ ሌላ ማንም ሊልክልሽ አይችልም። ይሄንም ማስታወሻ ስልኩ ላይ ያስቀምጦ ከዛ ላከልሽ፣ ከዛ አንቺ ሚዲያ እንድትሰሪበት ተደረግሽ ማለት ነው። ኦዲየንሶች፣ ይሄ ነው ያለው ነገር ከኔ ማለት ነው። በጣም ከባድ ነው የምንሰማው የምናየው ነገር ሁሉ በአብርሃም። በጣም ሁላችንም እያዘንነው ነው። በሌላ ቪዲዮ እንገናኝ። ላይክ፣ ሸር፣ ሰብስክራይብ። ባይ ባይ።